በእውነት ነው። በጣም አደገኛ ሳላለኝ በጣም ታምም ያለው በጣም አደገኛ ወቅት ከምነግራችሁ በላይ እንዲ መተንፈስ ማውራት አልችልም። እንዲ ማውራት አልችልም። እንዲ በቃ አንድ ቀን ሳወራ ያስለኛል ምናምን እና በጣም ደክሞኛል። ከዛስ ሄዳለው አገለግላለው ብሞትም እዛው መድረክ ላይ ልሙት ብዬ ካኖን ላይ ነቅ እየሄድኩ እንተጋ የህወት ቀናለ ነፍሴንም ተረከታለ አንተ ወዴ ፊዳለው በፍክር ተዋኪ ያለን እንደወረድኩኝ ወደ ሆስፒታል ገባሁ። በቃ የመጫወሻ አገልግሎት እሱ ነበረ። በጣም ታመምኩኝ። በነጋታው ሆስፒታል ገባሁ ማለት ነው። በድንቅ ዝማሪዎቿ የምናውቃት የምስራች ስምኦን ከዚህ ዓለም በሞት ተለይታ ወደ አገለገለችውና ወደምትናፍቀው ጌታ ሄዳለች። ዘማሪት የምስራች በብዙ አማኞች ዘንድ በዝማሪዋና በመድረክ አገልግሎቷ እጅግ ተወዳጅና ልበቅን ዘምራና አምለካ የማትጠገብ አገልጋይ ነበረች። ታዲያ የምስራች ከቅርብ ጊዜ ወዲህ በካንሰር ህመም ስትሰቃይ ቆይታ በብዙ ዘማሪያንና በቤተ ክርስቲያን ምእመናን ድጋፍ በታይላንድ ሀገር ሕክምና ስታደርግ ቆይታ በሙሉ ጤንነት በእግዚአብሔር ተአምርና እርዳታ ከአንድ ወር በፊት ወደ ሀገር ተመልሳለች። በጊዜውም የረዳትን እግዚአብሔርን ባገለገለችው ህዝብና ወዳጆቿ ፊት እግዚአብሔርንም አመስግናው ነበረ። የምስራች በታይላንድ በነበረችበት ጊዜ የመጨረሻው ኬሞ ስታደርግ የመሬት መንቀጥቀጥ ተነስቶ የነበረችበት ሕንፃ እንኳን ተደርምሶ በህይወት ተርፋ ጌታን አመስግኑልኝ ስትል በራሷ የቲክቶክ ቻናሏ አጋርታን ነበረ። ታዲያ የምስራች ህክምናዋን ጨርሳ ከአንድ ወር በፊት የመጣች ሲሆን ከሰሞኑ ደግሞ አንድ አስደንጋጭ ዜና ሰምተናል። ይህም ለቼካፕ በሄደችበት ጊዜ ሌላ ሁለት አይነት ካንሰር በሰውነቷ እንደተገኘ ነበር የተነገራት አንደኛውም በጀርባዋ አካባቢ ሶስተኛ አጥንት ላይ የተገኘው ካንሰር ሲሆን ሁለተኛው ደግሞ ሳምቧዋ ላይ የተገኘው ካንሰር ነው። እሱም ከባድ ደም የቀላቀለበት ሳል በመሆኑ ምክንያት በአይሲ ውስጥ እንደምትገኝና በሚዲያዎች ላይ የጸሎት ጥሪ እንደቀረበም ሰምተናል። ታዲያ በዛሬው ዕለትም እጅግ በጣም የምንወዳት እህታችን በአይሲ ውስጥ እንዳለች ህይወቷ እንዳለፈ ተሰምቷል። ይህም ከባድ ሐዘንን ለቤተሰቦቿና በአገልግሎቷ ለሚያውቋት ሁሉ ሆኗል። እግዚአብሔር በጭራሽ አይሳሳትም፣ ካለውም አንዳችም አይቀርም። የዝግጅት ክፍላችንም ለቤተሰቦቿ፣ ለወዳጅ ጓደኞቿ እንዲሻላት የበኩላቸውን ላደረጉ ሁሉ መጽናናቱን ይስጥ እያልን የተሰማንን ሐዘን እንገልጻለን። ሁሉን ታደርግ ዘንድ ቻይ እንደሆነ ሀሳብህም ይከለከል ዘንድ ከቶ እንደማይቻል አወቁ። ኢዮብ 42 ከቁጥር 2 ከእውነት ነው ምላችሁ። በጣም አደገኛ ሳላለኝ በጣም ታምሜያለው። በጣም አደገኛ በቃ ከምነግራችሁ በላይ እንዲህ መተንፈስ ማውራት አልችልም። እንዲህ ማውራት አልችልም። እንዲህ በቃ አንድ ቀን ሳወራ ያስለኛል ምናምን እና በጣም ደክሞኛል። ከዛ ሄዳለሁ፣ አገለግላለሁ ብሞትም እዛው መድረክ ላይ ልሙት ብዬ ከኖር ላይ ነቅዬ ሄድኩ። ካስታወሳችሁ አለው ነገር አለው ነገር ሄዘእየዘመርኩት መዝሙር እ ከሆስፒታል ከፒታል ለሰባት ቀን መርፌት አዘውልኝ እይድር አለ ምናምን ነገር እያሉ መድኃኒት አዘው ነበርና የዛ መደግ ላይ ሰወጣ ሳሌ የሚባል ነገር አልነበረኝ፣ ግን በጣም በሚገርም ኢነርጂ አገልግዬ እንደወረድኩኝ ወደ ሆስፒታል ገባው ማለት በቃ። የመጨረሻ አገልግሎት እሱ ነበረ። በጣም ታመምኩኝ። በነጋታው ሆስፒታል ገባው ማለት ነው። በዚህ ልክ ነው ጌታን የምወደው። በዚህ ልክ ስለ እህታችን ዘማሪት የምስራች አሳዛኝ ነገር ተሰምቷል። እንግዲህ በጣም አሳዛኝ ነገር ተሰምቷል። እንደምታውቁት እህታችን ዘማሪት የምስራች ስመሆን ወደ ታይላንድ ባንኮክ አቅምታ ነበረ። የጨጓራው አካባቢ በተፈጠረ የካንሰር ህመም ደረጃ አራት የሆነ በሰውኛ አይቻልም የተባለውን እግዚአብሔር በአስደናቂ ሁኔታ ፈውሷት ወደ አገር ቤት መታ። እግዚአብሔርንም እያመሰገን ነበር። ከጊዜያት በኋላ ግን አሁን ቼካፕ ስታደርግ ዳግመኛ ከጀርባ አካባቢ ያለ አጥንቷ ሶስተኛው ላይ የአጥንት ካንሰር፣ እንዲሁም ደግሞ ከዛ የተጋባ የሳምባዋንም የነካ ካንሰር ተገኝቷል። እጅግ በጣም ያሳዝናል። አሁን ከዛ የተነሳ እንዲሁም ደግሞ በጣም ስለሚያስላት ሳሉ ታክሎበት በጣም ከባድ ሁኔታው ስለሆነች ኢንቴንሲቭ ኬር ዩኒት ወይም አይሲዩ ውስጥ ነው የምትገኘው። መጣ በኋላ የመጀመሪያውን ኬሞ ስጄ ከዛ ዶክተሩ ግዴታ መነገር አለበት በሽተኛ በሽተኛው ማወቅ በሽታውን ማወቅ አለበት እና በቃ ንገሯት አለ። በለዛ ነገራት አለው ምናምን ነገር አለ ዶክተሩ። ከዛ ፈሩ፣ ሁሉም በጣም ፈርጠዋል ሳያቅም ኪሩም ኩቺም ነበረች እና በጣም ፈሩ እና ምስር፣ ይሄ እንዴት ነው? ቆይ እሺ ቆይ በሽታሽ ምንድን ነው? ምንድነው ያመመሽ ሰው ብሎ ሲጠይቅሽ ምንድን ነው የምትይው? አሉኝ። ያው የጨጓራ ቁስለት ነው ያለብኝ የጨጓራ ቁስለት ነው ላለው አልኩኝ። ከዛ እነሱ ስለሚያውቁ አለቀሱ፣ ሶጡ ሲያለቅሱ፣ ምሩኖቹ ምንድን ነው ችግር አለ እንዲ ምናምን አሉኝ። አይ ምስር፣ ይሄ በቃ ካንሰር ነው ያለብሽ አሉኝ። በቃ ልነግራችሁ አልችልም። የተሰማኝ ማለት በጣም ደነገጥኩኝ። እኔ ካንሰር ካንሰር ማለት በቃ እንዴት ልቀበለው? ከዛ በጆሮዬ የእውነት ነው የምላችሁ ው በእግዚአብሔር ፊት ነው የምነግራችሁ የለብሽም የሚል ድምፅ ነው የምሰማው። ካንሰር የለብሽም ምስር እንዳትቀበዪ የሚል ድምፅ እሰማለሁ። እነሱን እያለቀሱ በጣም በቃ ፈርተዋል። ብቻ በቃ በጣም በቃ ፈርተዋል። በጣም እና ከዛ በጣም እንደነገርኩኝ እኔ ካንሰር፣ እኔ ኧረ የለብኝም። እንዲህ ነው ያልኳቸው፣ ቶሎ ብዬ ወደዛው ምላሽ ነው የሰጠዋቸው። እኔ በእውነት የለብኝም፣ ካንሰር የለብኝም፣ እውነት የለብኝም። ምክንያቱም ካንሰርን እግዚአብሔር አያውቀውም አልኳቸው። አያቆም በስም እኛንን ስም የሰጠ ነው ለበሽታ እንጂ እግዚአብሔርን በስም አያቆም። ካንሰርን እና እውነት እኔ የለብኝም አልኩኝና ና የእውነቴ ነው የምላችሁ። ከነገሩኝ ማለት በፊት በቃ አኩርፌው ነበረ እግዚአብሔር አኩርፌው ነበር። ለምን እኔ እንደዚህ እያገለገልኩ እንደዚ እየሆንኩ እንደዚህ እየሆንኩኝ እንዴት እንደዚ አይነት በሽታ ለምን ታመንኩኝ? እምነቴ ጨመረ ከተነገረኝ በኋላ የእኔ እምነቴ ከፍ አለ፣ በጣም ከፍ አለ። በቃ ከዛ ፓራሹት ላይ አስወጡኝ አልኳቸው። ባህር ላይ ፓራሹት ላይ መውጣት ፈልጋለሁ። በፍጹም አሉ፣ በፍጹም አትውጭ። ይኸውላችሁ እኔ በጣም ጤነኛ ነኝ፣ በጣም ጤነኛ። እኔ በሽታ እንደሌለብኝ የማሳያችሁ በዚህ በዚህ ነው። እና አትከልኩሉኝ፣ እና አስወጡኝ ፓራሹት ላይ። ከዛ ፓራሹት ላይ ወጣ። እውነት ነው እላችሁ ጤናማ ሰው እንኳን በጣም ይፈራዋል ፓራሹት ላይ መውጣት እንዲህ ልቡን ይስበዋል። እኔ ግን እንደዚህ አለብሽ እየተባልኩኝ እግዚአብሔርን አምኜው የለብኝም ብዬ ፓራሽት ላይ ወጣሁኝ። በጣም በጣም በጣም በጣም ሩቅ የሆነ እንትን ማለት ነው። እዛ ላይ ወጥቼ እግዚአብሔርን ሳመሰግን ነበር፣ እና እያየው ነበረ ባህሮችን ምናምንና፣ አቤት እግዚአብሔር ወይ አንተ የሰራኸው ፍጥረት ነው። እኔ ላይ ሆኜ እግዚአብሔርን ነበር ሳመሰግን የነበረው ፓራሹቱ ላይ ሆኜ እነዙ እስኮር ድረስ ተሳቀው በቃ ከዛ እስኮር ድረስ በቃ ሰው ፊቱን አይቶ ሲፈር፣ ጌታ ግን የልብን ነው። ሁሉንም እንደ ስራው አይቶ ነው የሚገብለው። በፍርዱ ይሰሰጥ ቋይ አንድ ነገር ልንገራችሁ። ከዚህ በኋላ አንተ በኢየሱስ ድኛለሁ ብለህ ኃጢአት የማትሰራው ወይም እንደፈለከው የማትኖረው ለምንድን ነው? ህግ ፈርታ አይደለም። ቅጣት ፈርታ አይደለም። በነገራችን ላይ ሞቻለሁ ሲል የሞተ ሰው ለዚህ ዓለም ሴንስለስ እንደሚሆን ብርቁም፣ ድንቁም አይሆንም። አሁን የሞተ ዘመድ ጋር ሄደ አብዬም እምዬም ብለህ ብታለክስ አይሞቀውም፣ አይደንቁም፣ አይበርደውም። በቃ የሞተ ሰው አይሞቀውም፣ አይበርደውም። ስለዚህ ጳውሎስ ከዚህ በኋላ ለዚህ ዓለም ጉዳይ አይሞቀኝም አይበርደኝም። ለምን እኔ ከኢየሱስ ጋር ሞቻለሁ? ምንም ነገር ብርቄም ድንቄም አይደለም። አንዱ ጉዳይ እሱ ሁለተኛ፣ የሞተ ሰው ፍቃዱን ሰጥቷል ታከላችሁ። ታዲያ አንተ በኢየሱስ አምነ እንደልብ ትኖራል አልኖርም። እና አይ እሱማ ለኃጢአትና ለህግ ሞቼ እኔ እኮ ለቅድስና ለጽድቅ ተነሳው ሰው። አሁን እኔ በቅድስና ምኖረው እ የሆነ ቅጣት ይጠብቀኛል ብዬ ሳይሆን ስታንዳርድ አይቻለሁ ምን አይነት ስታንዳርድ? ቅድስና የሚባል ስታንዳርድ። አሃ ከሱ መውረድ ይከብደኛል። በሌላ አማርኛ ልንግር እበለኝ እበለኝ። ቆይ አሁን አንተ ግራቪቲ ይሰራባል አይሰራብህም? ይሰራል። እዚህ በክብር የተቀመጥከው ግራቪቲን አክብረ ነው። አላከብረውም ብለህ ብትል ግራቪቲ ምን እንደሚያደርግህ አንጥፎ ያሳያል። አይደለ? አዎ። እሺ፣ ፕሌኑስ ብትገባ ፕሌኑስ ብትገባ ግራቪቲ በአንተ አይሰራም። ፕሌኑ መብረር ከጀመረ ፕሌን በሎ ፍላይት ስለተሰራ አይ ሎ ኦፍ ግራቪቲ አይሰራበትም። ፕሌን በሎ ፍላይት ስለተሰራ አንተ ምንም እንኳን ሎ ኦፍ ግራቪቲ ቢሰራብህም በሎ ፍላይት ውስጥ ከገባ ሎ ኦፍ ግራቪቲ አት ዘ ሴም ታይም እያለ አንተ ግን ትበራለ። አደለ? ሶ አሁን ወደ ጸጋ ስቴት ገብተሃል፣ ወደ ጽድቅና ቅድስና ስቴት ገብተሃል። ስለዚህ ከዚህ በኋላ የሚጎትተ የትኛውም ነገር ባንተ ላይ አይሰራም። ለምን የጸጋው ጉልበት ልክ ፕሌኑ ግራቪቲውን ጥሶ እንደሚነሳ ልክ እንደዛ አለ። የጸደቃችሁት ኢየሱስ ከሞት ስለተነሳ እናንተንም ለማጽደቅ ከሞት የተነሳ ይላል ሮሜ መጽሐፍ። ኢየሱስ ከሞት ባይነሳ ኖሮ እዳው የተከፈለለት ችስታ ነበር ምትሆነው። ኢየሱስ ክርስቶስ ከሞት በመነሳቱ ነው የጸደቀው በእግዚአብሔር ፊት ተቀባይነት ያገኘው። እና ኢየሱስ ሞተዋል። በነገራችን ላይ ኢየሱስ ታውቃላችሁ የተቀበለው መከራ እናንተን ለምን እናንተን ያዳናችሁ እኔና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ፣ ለዛ ለዛ ማኮ ቆዳውን ስለ ወንጌል የተላጣለኮ በዘይት የተቀቀላለ በአንበሳ የተበላለ በመጋዝ የተሰነጠቃለ ተዘቅዝቆ የተሰቀላለ በሳት የተቃጠለ በጣም ስለ ወንጌል ተብሎ ዋጋ የከፈሏል። ማንም ቆዳው ቢላጥ ተዘቅዝቆ ቢሰቀል በመጋዝ ቢሰነጠቅ የከፈለው ዋጋ አንተን ህይወት ሊሰጣ አይችልም። የኢየሱስን መከራ ላንተ ህይወት እንዲያመጣ ያደረገው ፐርሰኑ ፍጹም ሰው ፍጹም አምላክ መሆኑ። ውድ ተከታታዮቻችን በተከታታይ የምንለቃቸውን ቪዲዮዎች እንዲደርሱት ላይክ፣ ሼር እና ሰብስክራይብ እያደረጉ ቤተሰብ እንዲሆኑም ጋብዘኖታል። ቸር ሰንብት። ማራናታ፣ ጌታ ሆይ ቶሎና